በጋዛ ጦርነት ላይ ዓለም አቀፋዊ ጫና እየተጨመረ በነበረበት ወቅት እስራኤል ተቋሚ እየተበራከተ መጥቷል። የተወደዳችሁ ውድ የጃሾ ሚዲያ ቤተሰቦች ይህ በዓለም አቀፍ ደረጃ አዳዲስ መረጃዎችን እያሰስኑ ወደ እናንተ የምናደርስበት የዩቲዩብ ቻናላችን ነው። ወደ ዋናው ጉዳያችን ከመግባታችን በፊት ቪዲዮን ላይክ፣ ለቤቱ አዲስ ሆናችሁ ሰብስክራይብ፣ እንደዚህ አይነት ትኩስ መረጃ እንደደርሳችሁ ደግሞ የደውል ምልክቷን በማብራት ተከታተሉኝ። በአሁኑ ሰዓት በእስራኤል ድርግት አብዛኛው ሀገራትና መሪዎች እየተቃወሙና የተበሳጩባት ይገኛሉ። ከእነሱም መካከል ቢሊዮንዳል ሮላንድ ስቲፋኖስ፣ ካይልን፣ ታይም ሁሜ፣ ኤደን መሐመድ ብራን አስጉድና ፈርሃት ነጀር ይገኙበታል። ሜ 20 ቀን 2025 የተነሱ በመቃወም መግለጫ ያወጡት የሀገሪቱ ባለስልጣናቶች ናቸው። በጋዛ ውስጥ ሰብአዊ መብት ቀውስ። የተባበሩት መንግስታት ድርጅት በጋዛ ሰርጥ 140 የሚጠጉ ጨቅላ ህፃናት በሚቀጥሉት 48 ሰዓታት ውስጥ በራብ ምክንያት ሊሞቱ እንደሚችሉ አስጠንቅቋል። ቃውሱ የተከሰተው እስራኤል በምግብና በመድኃኒት ወደ ተከበበው መንደር ወይንም መድኃኒት ወዳለበት እንዳይገቡ በማገዷ ነው። ይህም ማለት ቀጣይነት ያለው የሰብአዊ እርዳታ እገዳ ነው ሊባል የሚችል እንደሆነ ነው የተገለጸው። የዓለም የምግብ ፕሮግራምና ዩኒሴፍ አስቸኳይ ጥሪ ለእስራኤል አቅርበዋል። ጉልህ በሆነው ዲፕሎማሳዊ ለውጥ ዩናይትድ ኪንግደም ከእስራኤል ጋር የምታደርገውን የነፃ ንግድ ድርድር አቋርጣለች። በተመሳሳይ ጊዜ የአውሮፓ ሕብረት ከቴል አቪቭ ጋር ያለውን የንግድና የፖለቲካ ስምምነቶችን እየገመገመ ነው። ይህም የእስራኤል እየጨመረ ያለው ወታደራዊ ዘመቻና በጋዛ ላይ ስላላት ሰብአዊ ተጽዕኖ አሳሳቢ መሆኑን ጠቅሶ ነው። እነዚህ ድርጊቶች በምዕራብ ዓለም ከሚገኙት ባህላዊ የእስራኤል አገሮች ብርቅዬ አንካራና አቋም መኖራቸውን የሚያመላክት ነው። ትችቱ እየተባባሰ ቢመጣም የእስራኤል ባለስልጣናት አሁንም ችልተኞች ናቸው። የእስራኤል መንግስት ከ2008 እስከ 2009 በጋዛ ጦርነት ኦፕሬሽን ልምድ መሪ እናም በ2014 የጋዛ ጦርነት ኦፕሬሽን መከላከያ ጠርዝ ላይ የተተጋበሩ የቀድሞ ወታደራዊ አስተማሪዎችንን የሚያስተጋባ ሀረግ ተጨማሪ ግዛት ለመያዝ የአሸባሪዎችን መሠረተ ልማት ለማስራትና ለማጥፋት ያለውን ቁርጠኝነት በጋዛ በድጋሚ ገልጿል። እነዚህ ኦፕሬሽ በተመጣጣኝ የኃይል እርምጃ ሰፊ ውግዘትም ደርሶባቸዋል። በሜይ ሃያ የእስራኤል ወታደሮች በጋዛ ላይ የአየር ጥቃቶችን አካሂደዋል። በጋዛ ከተማ ኢልሪ መሃል አውራጃ ውስጥ የሚፈናቀል መጠለያ ላይ ጥቃትን ጨምሮ በአንድ ቀን ከ70 በላይ ፍልስጤማውያን የተገደሉ ሲሆኑ ከመዋሾችን መካከል በትንሹ 22 ህጻናት ይገኙበታል። የአይን መኞቹና የሀገሪቱ ውስጥ መንግስታዊ ያልሆኑ ድርጅቶች እንደገለጹት በመጠለያ ቀደም ስል በሪሃን ና ካንዩኒስ በተደረሰው በቦምብ ጥቃት የተፈናቀሉ ቤተሰቦች ይኖሩበት የነበረ እንደሆነም ገልጿል። የጋዛ ጤና ጥበቃ ሚኒስቴር እንደዘገበው ጦርነቱ ከጀመረ ጊዜ አንስቶ ቢያንስ 53578 ፍልስጤማውያን ሲገደሉ 121688 ቆስሏል። የመንግስት ሚዲያዎች ጽህፈት ቤት ከኋላ ላይ ቁጥሩን ከ61700 በላይ እንዳደረገም በመጥቀስ በሺዎች የሚቆጠሩ አሁንም እንደጠፉና በፍርስራሹ ውስጥ ተይዟል ተብሎ ይታመናል ስልም በዘገባቸው አትቷል። የአሁኑ ጦርነቱ የተቀሰቀሰው በሐማስ የሚመራው መጠነ ሰፊ ወረራ ወደ ደቡብ እስራኤል እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ነው ይላል። አጥቂዎቹ በጥብቅ የተመሸገውን የጋዛን ድንበር ጥሶ 1139 ሰዎችን፣ ሲቪሎች እና የደህንነት አባላትን ገድሎ ከ200 በላይ ታጋቾችን ማርኳል። ክስተቱ እንደ አውሮፓውያን አቆጣጠር 1948 ስቴት ከተመሰረተች በኋላ በእስራኤል ግዛት ላይ በአንድ ቀን ውስጥ የተፈጸመ እጅግ በጣም ገዳይ ጥቃት ሲሆን አፋጣኝና ኃይለኛ አጸፋዊ አጸፋ ምላሽ እስራኤልም የሰጠችበት የነበረ ነው። ከ2007 ጀምሮ የጋዛ ሰርጥ በእስራኤል እገዳ ስድ የነበረ ሲሆን ይህም ሐማስ አካባቢውን መቆጣጠር ተከትሎ ነው። ከ2008 እስከ 2009፣ ከ2012 እስከ 2014 እና ከ2021 ተከታታይ ጦርነቶች ተደጋጋሚ የጥፋት ምክንያት በመሆኑም ቆይቷል እንደ አምኒስትኢ ኢንተርናሽናል እና ሂማን ራይቶች ያሉ ሰብአዊ መብት ተሟጋች ድርጅቶች እስራኤልና ሀማስ ባለፉት ግጭቶች የጦር ወንጀል እንፈጽመዋል ሲሉ ከሰዋል። ይህም በዓለም አቀፍ በጦርነት ህግ ህግን ተተላልፎ እንደተገኙ የሚያሳይ ነበር። የዓለም ዲፕሎማሳዊ ጫና እየጨመረ በመምጣቱ ሰብአዊ ኤጀንሲዎች አፋጣኝ የተኩስ ማቆም የእርዳታ አቅራቦትንና የዓለም አቀፍ ሕግን መጣስ ተጠያቂ እንደሆኑ መጠየቃቸውን ቀጥሏል። ይሁን እንጂ ሁለቱም ወገኖች አቋማቸውን አጥብቆ ስለሚይዙ ተኩስ የማቆም ተስፋ በእርግጠኝነት አለ ማለት አያስችልም። ውድ ቤተሰቦች የዛሬው ሰበር መረጃችን ይህንን ይመስል ነበር። መረጃዎች ከተመቻችሁ ላይክ፣ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ አበረታቱን እያልኩኝ የምሰናበታችሁ ይሆናል። መልካም ጊዜ። ይጃሾ ሚዲያ ነው።